አርባ ቀንና አርባ ሌሊትን ከጾመ በኋላ ፈታኙ ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮችን እንጀራ እንዲሆኑ በላለው፣ እግዚአብሔር አምላክ ተፈትኗል፣ ተፈተነ። ኢየሱስ ተፈትኗል፣ ተፈተነ፣ ተፈተኗል። እሺ ኢየሱስ አምላክ ነው? አምላክ አይደለም? አምላክ ነው? አምላክ አይደለም? ኢየሱስ ኢየሱስ አምላክ? ጭራሽ ጠያቂው፣ ኢየሱስ አምላክ ነው። በጣም ጥሩ አምላክ ነው። የተፈተነው ሰው ነው የተፈተነው። አጌታ ኢየሱስ ክርስቶስ ፍጹም ሰው ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ላይ አለ። አዎ አለ። መካከለኛ ማለት ሊትራሊ ፍጹም ሰው ፍጹም አምላክ ማለት ነው። መካከለኛ ማለት ፍጹም ሰው ፍጹም አምላክ፣ ሜሲ ቴስ ማለት ፍጹም ሰው ፍጹም አምላክ ነው የሚል። መካከለኛ ነው ማለት። እንደዛ ነው ትርጉሙ። አባቴ የአረብኛና መካከለኛ ማለት ፍጹም ሰው ነው፣ ፍጹም አምላክ ነው ብሎ የፈሰረ እንትን የተረጎመለትን አንድ ቤተክርስቲያን ነው ባለው። በቃ አሁን ጥያቄ ሲኖራችሁ ቤት መታችሁ ጠይቁ እና መሰግናለን። አምላክ መፈተኑ ማመን ነው አምላክ መፈተኑን ማመነ በራሱ እውነቴን ነው ምለ ያስመሰግናል። አምላካችን ጸጋ ይብዛልህ። አምላካችን ተፈትኗል። አምላካችን ጾሟል። አምላካችን ደግሞ በነቢያት ትንቢት የመጣ ነው። ዝም ብለን ድንገት ብድግ ብለን የምናመልከው አምላክ ይፈተናል። ኤርሚ ቅድም በተረጎምኮ ገላትያ ላይ ያለውን ክፍል መካከለኛ ማለት ፍጹም ሰው ፍጹም ሰው ፍጹም አምላክ ማለት ነው ብሎ የተረገመ ስለዚህ ሰው ናቸው ይፈተናሉ። በቃ ነቢዩ መሐመድ አለይሂ ሰላም ሰው አዳምጠኝ እነዚህን የቁርአን አያዎችን አልወረደ ሱረቱል ኢክላስ ሌሎችን የቁርአን አያዎችን አላህ ስብሃነሁ ወተዓላ አወረደ። ለምን ከተባለ መድኃኒት እንዲሆንላቸው ለነቢዩ መሐመድ አለይሂ ሰላቱ ወሰላም። ነቢዩ መሐመድ አለይሂ ሰላቱ ወሰላም ሰው ናቸው። ሰው በመሆናቸው ይታመማሉ። ሰው በመሆናቸው ይጎዳሉ። ይሄ ምንም ከእንትን የሚቆጠር አይደለም። ሰው ናቸው አለ። ነብዩ መሐመድ አለ ሰላቱ ሰላም ሰው እኮ ናቸው። እኛ ሰው አይደለንም አላለም። ነገር ግን አሁን ጥያቄ ይመልሰናል። የመቀበል ያለመቀበል ያንተ መብት ነው። የተጠየቀው መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ከቤተ ክርስቲያን አባት ቄስ ነው የተባልከው ኤርሚያስ፣ ማስረጃ ስጠኝ። ካረጋችሁ የመጣሁት እኮ ፍጹም ሰው ፍጹም አምላክ ማለት

መካከለኛ ወይም ፍጹም ሰው ፍጹም አምላክ ማለት ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። መካከለኛ ማለት ደግሞ ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። ልዩነት የለውም። ትርጉም ማስረጃ ስጠኝ። መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ብሎ ያፈሰረልህን አንድ የቤተክርስቲያን አባት ጥቀስ ነው ያልኩኝ። ስለዚህ መጽሐፎቼን አስተካክዬ እቤትና እና ጠይቀኝ። ይሄንን አልኩ። ሊጠይቅ ነው የገባሁት። መቼ አነበብከው? ለማንኛውም ቸው በቃ። ለምን ቸው ትለኛለህ? ለጨረሳ ጥያቄ ነው። ጥያቄ ተመስከረ ጠይቀ ብቻ ነገር። ስለዚህ ያልተፈጠረ ነገር እንደተፈጠረ አድርገው የሚያስቡ ከሆነ እንደዛ ከሆነ የሚያደርጋቸው ይሄ ድግምቶ ስለዚህ ምናልባትም አንተ ጋር ማለት ነው የደረሰው መጽሐፍ ላይ ያልተፈጠረ ነገር እንደተፈጠረ ሆኖ ወይ እንዳልደረሰ ነገር ምንም አልፈጠረባቸው ወህይ ላይ ምንም አይነት ተጽዕኖ አልፈጠረባቸው። ምክንያቱም አላህ ስብን ታላ በቁርአን ላይ ይህንን መጽሐፍ እኛ ነው ያወረድነው፣ ጠባቂው እኛ ነን ብሏል። በነብዩ መሐመድ ዐለይሂ ሰላቱ ወሰላም በነበረ እንደዛ ማለቱን ከማን የሰማኸው? ምክንያቱም አላህ ስብን ታላ በቁርአኑ ላይ ነግሮናል። ምን ብሎ እኔ ራሱ ልጅ ቆይ፣ ምንድን ነው ማለት? እንትን የለም ጆሮ የለም ብራዘር ኦኬ፣ ቁርአን ላይ ጌታችን አላሁ ስብን ታላ ምንድን ነው ያለው? ይህንን መጽሐፍ እኔው ራሱ አውርጀው አለው። እኔው ራሱ ለዚህ መጽሐፍ ጠባቂ ነኝ ብሎ በቁርአን ላይ በግልጽ ቋንቋ ተናግሏል። ስለዚህ አላ ስላ የጠበቀው መጽሐፍ ከሆነ ራሱ ነው ጠባቂው። ስለዚህ ድግምቱ በነቢዩ መሐመድ ለ ሰላቱ ሰላም ላይ የተሰራው ድግምት መጽሐፉ ላይ ምንም አይነት ተጽዕኖ የለውም። ለምን ከተባለ ጠባቂው ራሱ ቁርአንን አላ ስብን ታላ ዘለ ይሄ ነው። እሺ፣ ወንድማችን አስረስ ስማኛውን ደሞ ስለሰማው ስለዚህ ቁርአኑ እንደዛ ማለቱን እኔ ጠባቂ ነኝ ማለቱን አላህ የነገሩ መሐመድ ናቸው አይደለም አላህ ስብሐነ ወተዓላ ነው የነገረው በማን በኩል በጅብሪል በኩል ጅብሪል ለማን ተናገረ ለእኛ ለነብዩ መሐመድ አለይሂ ሰላቱ ወሰላም ለነብዩ መሐመድ ነው ማለት ነው መጨረሻ ላይ ለሰዎች ያደረሱት ስለዚህ እሳቸው ደግሞ ምን አይነት ችግር ነበረባቸው? ላለዚህ ጋር ድግምት ተደግሞባቸው ያ ያልተፈጠረ ነገር እንደተፈጠረ አድርገው ያስባሉ ይላል። አደለ ሰያል ቡሃሪ ማስረጃ ሰጠው። ክኮ ወህዩ ወህይ ላይ ምንም አይነት ተጽዕኖ አላመጣም። ምክንያቱም ቁርአን ጠባቂው አላህ ስብን ታላ ስለሆነ ይሄንን አረ አንዴ ፕሌስ አንዴ አንተ እንትን አይደለህም ራሱ ጥያቄ ጠየከን አይደል ጥያቄ እንመልስልሃለን ሙግት ነው የያዝከው ሙግት አይደለም እየጠየኩህ ጥያቄን ስላላገኘሁ አረብኛውን ቃል በቃል እያስነበብን ትሞግተናል ባጭውያቄ ከሆነ ሰላም ጥያቄ ከሆነ ጥያቄ ከሆነ አላማት ጥያቄውን እኛ እናብራራለን። ስለዚህ አንተ ማዳመጥ ነው፣ ጠየቀና እናብራራለን ማለት ነው። በቁርአን ላይ በግልጽ ቋንቋ ጌታችን አላህ ስብሀነው ተዓላ ምንድን ነው ያለው? ይህንን መጽሐፍ አላህ አውርዶታል። ነዘለ አልቁርአን እላል አላህ ስብሀነው ተዓላ ቁርአንን አውርዶታል። በሌላ በቁርአን አያ ላይ ጌታችን አላህ ስብሀነው ተዓላ በሱረቱ አልበቀራ ምዕራፍ ሁለት ቁጥር አንድ ጀምሮ አሊፍ ላሚም ዛሊካል ኪታቡ ላ ረይበ ፊህ ይህ መጽሐፍ ከአላህ ዘንድ ስለመሆኑ ምንም ጥርጥር የለበትም፣ ለፈሪያንም መመሪያ ብሎ አላህ ሱብሃነሁ ወተዓላ ይህ መጽሐፍ ከአላህ ዘንድ መሆኑን በግልጽ ቋንቋ ይናገራል። ታዲያ ማን ነው ጠባቂው ከተባለ በሱረቱል በቀራ ምዕራፍ ሁለት ቁጥር ሀያ አምስት ጀምሮ ጌታችን አላህ ሱብሃነሁ ወተዓላ ይህም መጽሐፍ እኔው ራሱ አውርጃዋለሁ፣ እኔው ራሱ ጠብቃለሁ አለ። ስለዚህ ጠባቂነቱን የወሰደው አላህ ሱብሃነሁ ወተዓላ። ስለዚህ አላህ ሱብሃነሁ ጠባቂነቱን ካወሰደው ቁርአን ላይ ያለው ቃል የአላህ ነው፣ ጠባቂውም አላህ ነው። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰለም ላይ የተደገመው ድግምት ራሱ የተሻለው በዛ ቁርአን ነው። ይሄንን ደግሞ ጅብሪል አለይሂ ሰላም ጅብሪል መጣና ወደ ነብዩ አለይሂ ሰላቱ ሰላም መጥቶ የቁርአኑን አያ ነው ያስተማራቸው። ፕሊስ እንዳ አዳምጠኝ። የቁርአኑን አያ በዛ ነው የዳኑት። ራሱ መድሃኒት የሆነላቸው ቁርአን ነው። ሱረቱል ኢክላስ፣ ሱረቱል ናስ፣ ሌሎችም የቁርአን አያዎች ላይ ለነብዩ መሐመድ አለይሂ ሰላቱ ወሰለም መድሃኒት የሆኑት እነዚህ የቁርአን አያ ናቸው። ምክንያቱም ቁርአን መድኃኒት ስለሆነ፣ አላህን ስብሀነው ተዓላ ደግሞ እጠብቃለሁ ብሎ ቃሉን እንደጠበቀ ወህዩ ላይ ምንም አይነት ተጽዕኖ አልመጣም። ምክንያቱም አላህ Subhanahu Ta'ala ጠባቂ ስለሆነ ቁርአንን እኔ እጠብቃለሁ ብሎ ስለተናገርባቸው፣ ይሄ ነው መልስ የማለት ነው። ምስክርህ ማናቸው? ለዚህ አሁን ለተናገርኩት ቁርአን እያልኩኝ ቁርአንን የነገርሁህ ማናቸው? ቁርአን የአላህ ስብሀነው ተዓላ ቃል ነው። ምክንያቱም ይህ መጽሐፍ ስለመሆኑ ጥርጥር የለበትም ስለሚል ማናቸው? እንደዛ ብለው የነገሩት ለሰዎች፣ ለሶሃባ ቁርአን አላህ ነው የተናገረ። ቁርአን ለማን ቀጥታ? ለሰዎቹ አንተን የነገረ ቁርአን ለነቢዩ መሐመድ አለይሂ ሰላቱ ወሰላም ነው የወረደው እኮ። እሳቸው ደግሞ እንደዚህ አይነት ነገር ነበረባቸው። ምንድን ነው ዩ ላይ ተጽዕኖ አልፈጠረም እያልኩ ነው ብራዘር። ማስረጃ ሰጠው ከቁርአን ላይ የመቀበል አስረስ አስረስ ላስ መስጊድ ደርሷል። በቃ ከእሱ ጋር አትዳረቅ። መስጊድ ከደረሰ ሌላ ጊልመማንመም ጊዜ ነው። የመቀበል ያለ መቀበል ያንተ ፋንታ ነው። እኛ ጥያቄውን እንዳመጣ ይኸው አውጥቼ እራሴ አነባው። አንራ ግን ይላል አላህ ማንኛውንም ነገር በትንሽ ጊዜ ወይም በትልቅነት ይሄም ካወረድ ነው በመጠራጠር ላይ ብትሆኑ የሚል ነው። ከሰ ከደረሰብህ ምርት ይችላሉ ወንድማችን ሌላ ጊዜ መ ይችላሉ። ቁጥር ሀያ ሶስት ነው ይቅርታ ከሀያ ሶስት ቆይ ቆይ ይህም የቁርአን ሌላ ነው በማኖ ካወረድነው በመጠራጠር ላይ ብትሆኑ ከብጤው አንዲትን ምዕራፍ አምጡ እውነተኛም እንደሆናችሁ ከአላህ ሌላ እሺ ይ ነው እኔ ላውጣል ሰርች ላድገብል ራንትላ ብርጋት ስታዝ

ሰጋ እና ዚክራ እኛ ቁርአንን እኛ ወረድ ነው እኛ ለእርሱ ጠባቂዎች ነን ይላል። እኔ ሱረቱል በቀራ ምዕራፍ ሁለት ሀያ ሦስት የጠቀስኩት ይህ መጽሐፍ ከአላህ ዘንድ ካልሆነ ብዙ መጋጨቶች ይመጣ ነበር የሚለው ነው። ኦኬ እኔ ነው የተሳሳትኩት። አስራ አምስት ዘጠኝ አስራ አምስት ዘጠኝ እሺ ጠባቂዎች ነን ይላል። ስለዚህ ይሄኛው ይሄኛው እንትን ተጽዕኖ እንዳልፈጠረ ማሳያ ነው ይሄ፣ ወይም ድግምቱ። ኦፍኮርስ አሁን አላህ ነው ጠባቂ። ምናልባት ይሄ የወረደው ለማን ነው? ይሄ አያ የወረደው ለማን ነው? በጅብሪል አማካኝነት ለነብዩ መሐመድ አለ ሰላት ወሰላም። ስለዚህ ይሄ ነገር ተጽዕኖ ፈጥሮባቸው ቢሆንስ? ይህንን ያው ተጽዕኖ አልፈጠረባቸውም። ተጽዕኖ ፈጥሮባቸዋል የሚል ማስረጃ ስጠኛው ይሄው ተጽዕኖ ፈጥሮባቸዋል፣ ማስረጃ ይኸው። ምክንያቱም አላህ ቁርአንን አላህ ሰው ታላ ይጠብቃል። ተጽዕኖ ፈጥሮባቸዋል ፈጥሮባቸዋል የሚል ኖ ኖ እያልኩ ያለሁት ቁርአኑ ላይ ወይም ወህዩ ላይ ተጽዕኖ ፈጥሯል የሚል ማስረጃ ተው እሳቸው ላይ ነው ተጽዕኖ የፈጠረው ይህን ነገር ደግሞ ሆኑ በቃ ተው ቁርአኑ የሚለው እና ነዘልና እኛ እና ናህኑ ነዘልና እኛ አወረድን አለ እኛ አውረድን አለ ወኢና ለሁም ሀፊዙ እኛ ደግሞ ጠባቂ ሆነን አለ ስለዚህ አላህ ስብሃነአላህ ጠባቂ መሆኑን ውሳቸው፣ ቁርአኑ መስካሪ ውሳቸው ናቸው። በነቢ መሐመድ አለይህ ሰላቱ ወሰላም የተሰራው ድግምት በነሱ ብቻ እንጂ ቁርአኑ ላይ ወይም ወህዩ ላይ ምንም አይነት ተጽዕኖ አላመጣ ማለት ነው። በአጭሩ እኔ ልወጣ ነው። በቃ በቃ፣ ከወጣ ችግር የለም ለሌላ ጊዜ እናወራለን። መልካም ጊዜ ይሆናላችሁ።